ለእኛ ነገር ስለ አካውንት ነው የተነሳ ወሬ አካውንቱ በሙሉ ወስዶታል። ከሱ ጋር ያለው እየተባለውና ርስ ከአምስት ወር ነው ስድስት ወር በፊት ነው መሰለኝ እና አካውንቱን በሙሉ ከበኔ ስም የኔ ቲክታክ ሁለት አራት ነው ሶስት ቲክታክ ነበረን የራሴ በሙሉ ያለ ኢሜልና ያለ ስልክ ቁጥር አድርጌ የእሷን አካውንት ነው ወደዛ ያደርኩት የኔ ኢሜል እና የኔ ስልክ ማለት ነው። ምክንያቱም የዛ ጊዜ እሷ ኢሜል አልነበራትም ስልክም አልነበራትም። እንድትወጣ ከዚ ሀገር ቤት ማለት ነው። ከሀገር ቤት እየወጣች ባለችበት ጊዜ እሷ ወጣ ወደ አሜሪካ ስትገባ የራሷን ስልክ ስታወጣ እና የራሷን ኢሜል ምናምን ስታወጣ፣ በይ አሁን የራስሽ ስልክ አለሽ የራስሽ ኢሜል አለሽ፣ በራስሽ ቀይሩ ይተባብለን። የራሷን የሚል ቀይራው፣ በራሷ ስልክ አርገው። ስትሪም ከኔ ጋ አለ አካውንቱ። የኔ አካውንት ደግሞ ከእሷ ጋ አለ። ይሄ አካውንት ማለት ነው፣ አዲስ ነገር አደለም። የኔ አካውንት ከእሷ ጋ አለ፣ የእሷም አካውንት ከኔ ጋ አለ ማለት ነው። ምንም ንትን የሚያደርግ ነገር የለም። ሁለተኛ ደግሞ ስለእናቴ ምንም ማንሳት አልፈልግም፣ ግን ብዙ ሰዎች ላይ ሶሻል ሚዲያ ስለኔ እናትየውን ሰድቧታል ምናምን ብዙ ወሬ አለ። እኔ እናትየውን አልሰደብኳትም። ስቲልም ይቅርታለ ማለት ባዳ አይደለችም እች ሴትዮ ዘመድ ነች፣ ቤተሰብ ነች፣ እናት ነች፣ ለነገም ለእኛም እናታችን ነች። እና እኔ መጥፎን ስድብ አልተሳደብኩም የልጅነት ሆኖም ላይክ ትንሽ የንዴትን ነገር ስለነበር ላይክ ያወሯቸው ቃላቶች በጣም ማይመጠ ስለሆነ ከሶሻል ሚዲያ ስለሆኑ በጣም ራሴ ነበረኝ። እና ማለት እኔም ተሳስቼ ሰድቢያት ከሆነ ወይ ያልገባኝ ብዬ ሰድቢያት ከሆነም ይቅርታ ላ ትፈልጋለሁ። ግን አካውንት መጀመሪያ ቪዲዮን ማየት እፈልጋለሁ ይቅርታ ላለት ሰኬ። ከዛ ግን ይሄ ቪዲዮ አለ ይሄ የሰደብካት ወይ አልነበረም ከተባለ ደግሞ የራሴ በራሴ አካውንት ቪዲዮ ሰርቼ ይቅርታ ብዬ ለህዝቡ የምጠይቃለው ይቅርታ፣ ለእሷም ይቅርታ ጠይቃለሁ። ለማንም ሶሻል ሚዲያ ላይ ያለው ለማንም እኩዮቻችን፣ ለራሱ ሶሻል ሚዲያ ላይ የምንጣለው ለራሱ ይቅር ይቅር እንባባለን። አጥፍቻለሁ ብድ ያለው ይቅር በለኝ ይቅር በለኝ እንባባለን እና አይደለም፣ እሷ እናት ነች። ምንም ቢሆን ምንም ከማንም በላይ እናት ነች። ኢቨን ኢቨን የሆነ ጥድ ላይ ሲመጣ የሆነ ያለመቀራረብ ነገር እንትን ሲመጣ ለራሱ ማም እናትሽ ነች ምናምን ነው የምልው። በሁሉ ጊዜ እናት እናት ነች፣ መጨረሻ ላይ መደበቂያ እናት ነችና እና እኔም ለራሱ እንደዛ ነው የሚል ነው ሰው። ወይዘሮ ቴና በመጀመሪያ እኔ መጥፎ ጣላቶችን አላወራውም፣ እናት ነች። አንቺን ምንም ነገርም ላወጣ አልፈልግምም፣ ምንም ነገርም አላወጣም መጥፎ ነገርም ስለ አንቺ ያወራሁት ሶሻል ሚዲያ ላይ ካለ መጥፎ ነገርም ነገር ያወራሁትን ምንም ነገር ቢሆን ሶሻል ሚዲያ ላይ ከልብ ይቅርታ ጠይቃለሁ። አይኑ ትንሽ መሳሳብ ያጋጥማል። አንዳንድ ነገሮች ሰዎች የማይጠቅሙ ለራሳቸው ያልሆኑ ሰዎች ላይ አንተን ህይወት ላይ ከገቡ አይደለም የራሳቸውን ህይወት ሊኖሩ ያልቻሉ የኔን ህይወትን ያስተካክላሉ ብለን ማሰብ ለራሱ አንድ ፎልት ነው። እንድንጸየፈውም ያስፈልጋል ማለት ነው። አንድ ሰው ህይወትን ማስተካከል አለበት ኑሮን ማስተካከል አለበት። እርቅ ላይ የሚውል ከሆነ ለራሱ በውስጥ ቢያሰራር ከማንም በላይ ክብርም የሚኖርለ የሚቀጥለው ማለት ነው እና ወይዘሮ ቲና ከመላው ቤተሰብሽ፣ ከመላው ልጆችሽ፣ ከመላው ስድራ ቤትሽ ከልብ ይቅርታ እጠይቃለሁ። ሌሎቻችሁ ደግሞ ፋኖች ያላችሁ አሌክስ ሰድቧታል በሚለው ወሬ የተነሳው ቪዲዮውን አምጦልኝ ሰድቧታል የተባለ ወይ ደሞ ሜንሽን አርጉኝ ቪዲዮ ላይ፣ እኔ በራሴ ሰፊ ቪዲዮ ሰርሽ ይቅርታ ጠይቃለሁ። እኔ ሶሻል ሚዲያ ላይ ከመጣው ብዙ ዓመቴ ነው። ብዙ ችግሮችን ገጥሞኛል፣ ብዙ ፈተናዎችን፣ ብዙ ተሰብባለሁ። ሁሉ ነገርን አውቀዋለሁ። እና ለእኔ ምንም ችግር የለው ስለማቀው እና እሱን ብታደርጊ ደስ ይለኛል፣ ብታደርጉ ደስ ይለኛል ለሁላችሁም። በዚህ ነገርን ያልገባችሁ ሰዎች ደግሞ ወደ ዘር ምናምን ትወስድ ካለ ፍቅር ዘር የለውም፣ ቀለም የለውም፣ ሃይማኖት የለውም፣ ብሔር የለውም። ፍቅር ፍቅር ነው እና ማንም ሰው ደግሞ ሀብታም ሆኖ የተወለደ የለም፣ ማንም ሰውም ድሃ ሆኖ የተወለደ የለም። ሁላችንም እኩል ነው የተወለድነው። ሰርታ ነው የምትለወጠው፣ ተምረህ ነው የምትለወጠው። ለዚህም ደግሞ እየተማርን እየሰራን ነው በአሁን ባንጋባ ለራሱ ጊዜ ሲፈቅድ ፈጣሪም ሲፈቅድ፣ ፈጣሪ ባለው የትም አትሄድም፣ ፈጣሪ ካልሆነም የትም አትሄድም። እና አንድ ቀን የራሳችን የምትመራበት ጊዜ አለብዬ ተስፋ አደርጋለሁ። ለሁላችሁም ሌላ አንድ ምነግር፣ ጥሩ ስላነሳኸው ነው። ሁልጊዜ እንደው ማንኛውም ትልቅ ሰው እናትና አባቷ እናቷም ቢሆን ምኗል አይነው ስህተቷ የናትየው ይገባኛል። ግን ሪስፔክት አድርጋት ብትሰድብህም ብትናገርህም፣ ጀስት ኢግኖርድ እንትን መልስ አትስጥ። አይኖ አንዳንድ ጊዜ ትደነግጣላችሁ። በእናንተ እድሜ ያላችሁ እንደኛ ትልልቅ ሰዎች የማይሆን ነገር ስናወራ ስናደርግ ስታይ ያስደነግጣል። ሶ እናትየዋን እናቷ እስከሆነች ድረስ ሁሌ አክብራት ምንም አይነት ብትሰድብህም መጥፎ ነገር ብትናገርም መልስ አትስጣት። አንድ ቀን ወደ አይምሯ ስትመለስ ስትጸጸት ይቅርታ የምትጠይቅበት ይሆናል። አትመላለስ፣ ምክንያቱም እናትነቷ የእሷ ብቻ ሳይሆን ያንተም ነው። በእድሜ እናትህን እንጂ ኤኒዌይ። ስለዚህ ምንም ብትልህ፣ ሚዲያም ላይ ውጣ ትውጣ፣ አንደኛ ከእሷ ጋር ቴክስትም አትደራረግ። ምክሬ፣ ከእናትየው ጋር ቴክስት መደራረግ አስፈላጊ አይደለም መነጋገርም አስፈላጊ አይደለም። እሷ ከፈለገ ምንም ብትናገር እንዳላየ እንዳልሰማ ሆነ፣ ጀስት ሪስፔክት። ምክንያቱም መጽሐፍ ቅዱስም የሚለው ነገር እናትና አባትን አክብር ስለሚል እሷን ማክበር ነው። ለእሷ ምክሬ ግን ምናልባት ይህንን ፕሮግራም በአንድ ይሁን በሌላ ካዳመጥሽ ማይቲንግ፣ ከሞራውም ይሁን እንደ ልጅሽ ልጅሽ ነው። በእድሜ ከአንቺ የሚጠበቀው ፍቅር ማሳየት ነው፣ ዘረኝነት ማሳየት ነው የፖለቲካ አስተሳሰብ የኔ የአንቺ ትውልድ ተበላሽቷል በፖለቲካ ስለዚህ ወደ ጎጥ ወደ ብሔር ገብተሽ ፍቅርን ሁሉ ሃይማኖትንም ፍቅርንም ምንንም ወደ ወደ ብሔር ካመጣሽው ስህተቱ ያንቺ የአንቺ ችግርና ያንቺ ስህተት የአሞራው ስህተት አይደል ከንግግራችሁ ውይይታችሁንም በደንብ አይቼዋለሁ እናትየው ተሳስተሻል ማለት እፈልጋለሁ ስህተትሽ ስህተትሽ ነው ስህተቱን አትድገሚ። አሜን ምናልባት ይሄንን ስለማንገናኝ ስለማንተዋወቅ ተሰማሽው፣ አትድገሚ። የነሱ ህይወት ነሱ ለነሱ ተውላቸው፣ እነሱ እንደፈለገ ያደርጉት። ከፈለጉ ይቀጥሉት ከፈለጉ ወጥሶ እናንተ ግን ያለፈ የእኛ በእኛ ትውልድ ላይ ያለፈ የፖለቲካ መርዛችሁን ወደሚቀጥለው ትውልድ አታስተላልፉ። ልጅሽም ኢንሰንት ነች። ልጅቷን ስሰማት በእናንተ ውይይት ላይ በጣም የምታውቀው ነገር የለም። ሽዳ አለች ኮሷ የእናንተ ትራቫል የሆነ የፖለቲካል ኢሹ ውስጥ አትክተቱኝ። ያላቅም ልጅ የልጅቷንም ጭንቅላትም የልጅቷንም ልብ ማበላሸት ተገቢ አይደለም። ለእናትዬው ምክንያቱም ልጅሽ ነች፣ ነገጠዋት። እቺ ልጅሽ እልህ ውስጥ ቁጭት ውስጥ ንዴት ውስጥ ገብታ ህይወቷን በማይሆን መንገድ ነው ምትመሪያት። ትክክል አይደለም። ትክክል ያልሆነ ነገር ትክክል አይደለም። ልጅሽን ሴቭ የምታደርጊያት ለልጅሽ ጥሩ በመንገር እንጂ መጥፎ በመንገር ኦ ከአሜሪካን ወጣት ወንዶች ጋር ለምን አትሄጂም? ከእሱ ጋር ከምትሄጂ እሱ ትግራዋይ ነው ምናምን ከምትይ ያ ንግግር ልጅሽን የሚጠቅም ሳይሆን ልጅሽን የሚጎዳ ነው። በስተመጨረሻ ልጅሽ የማይሆን ህይወት ውስጥ ብትገባ ታዝኛለሽ። ሶ ለልጅሽ ጥሩ ምከሪ። የሰው ልጅ ከአዳምና ከሔዋን የመጣ ፍጡር ነው። ሁሉም ሰው እኩል፣ የበላይ የበታች የሚባል በማንነት ከሆነ ትግራዋይ ደግሞ ክቡር ማንነት ነው በጣም ክቡር የሆነ ማንነት ኢትዮጵያን ኢትዮጵያ ያደረጉ ታላቅ ህዝብ ማለት ታሪክ የኢትዮጵያ ታሪክ መነሻው ትግራይን ወደድንም ጠላ እሱን ታሪክም ካለማወቅ መሬት ላይ ያለውን ሀቅ ሪያሊቲ ካለማወቅ ሊሆን ይችላል። እሱ የእውቀት ማነስ ችግር ሊሆን እንደሚችል አውቄ ልረዳው፣ አትሊስት ታሪካዊ የሆነ ሌክቸር መስጠት አልፈልግም ስለ ኢትዮጵያም ወይንም ስለ ትግራይ። አትሊስት ግን ማድረግ የምችለው አሞራውም ይሁን ዴንዚ የእነሱ ህይወት የነሱ ህይወት ሊጠቅማቸው ሚችል ሊያፋቅራቸው፣ ሊያገናኛቸው ችግርም ካለ ነው። ቢጣሉ እንኳን ለማስታረቅ ነው እንጂ ሰው ወላጅ ለማስጣላት አይሄድ። አሁን እነሱ ይታዘባሉ። ዴንዚ ይሁን አሞራው በእነሱ እድሜ በጣም ሊያፍሩ ይችላሉ። እነሱን ለማፋቀር እንጂ እነሱን ለማጣላት የሚሄድ አዳልት ወላጅ ነኝ የሚል ካለ አሳፋሪም አሳዛኝም ሊሆን ይችላል።